ያው እንደ ሀገር ኢትዮጵያን ስናስብ በአጠቃላይ ከትናንት ታሪካችን እስልምና እዚህ ሀገር ላይ ቀደም ከገቡት እምነቶች ውስጥ ነው። እንግዲህ ከክርስትና ቀጥሎ ከ23 ዓመታቶች የተከተለ ዲን ነው። የሚታወቅበት ማንነት አለው። መሰረታችን ከዛው ከነቢሳ ስልም ጀምሮ እንግዲህ ካጠባቻቸው እናታቸው በረካ ኡሙ አይመን እንደዚሁ ከሙዓዚኑ ቢላን፣ ሌሎችን በጣም ብዙ ስማቸው ሊወሳ የሚችል የሀበሻ ባለድርሻ አካላቶቻችን ኢትዮጵያንና ኢትዮጵያን በሚመለከት የነበራቸው መስለምናው ታሪክ ውስጥ ድርሻው ትልቅ ነው፣ የጎላ ነው። ከዛ መለስ ብለሽ ስትመጢ በኢልሙ ዘርፍ እንዳነሳሽው ትልቁን ድርሻ ከሚወስዱት አካባቢዎች ወሎ ነው። ለዚህ ብሎ አዝሐሩል ሀበሻ የሀበሻው የሐበሻው አዝሐሪ ዩኒቨርሲቲ ተብሎ የሚጠየቀው ወሎ ነው። ወሎ ላይ የነበሩ ለማዎች በመላው አገሪቱ በአራቱም አቅጣጫ ያሉትም የብዙ መሻኮች መፍራት ምክንያት ነበሩ። ትልቅ ስም የነበራቸው ሙፍቲዎች ነበሩ፣ አይማዎች ነበሩ። ዛሬ ድረስ ስሞቻቸው ጎልቶ የሚታወቁ ዳና ገታ ጅማ ንጉስ ሾንኬ ነገዶ ምናምን፣ በጣም የሚገራርም እነ ሙፍቲ ዳውድ ሻፊ አርባ ይባላሉ። ከኢማሙ ሻፊ አራተኛ የምድራችን አራተኛ ኢማሙ ሻፊ የሚመስል ሰው ይባላል። እስከ ቅርብ ጊዜ ድረስ ዘመናችን ላይ እነዛ ሰዎች ምን ያህል ትልቅ ዋጋ እንደነበራቸው ከራሳቸው አልፎ ለዓለም ያበረከቷቸው በውጭ ዓለም ላይ ሂደው የሰሯቸው ትልልቅ ስራዎች እዚህ ሀገር ላይ የፈጠሯቸው ትልልቅ አሊሞችና ና አይማዎች የእኛ ሀገር አሊሞች የሚለዩት ዛሬ እስልምናው ትልቁ ድርሻ ያለው ከሚባሉት አረብ ሀገራቶች ውስጥ ሂደሽ አንድ ዶክተር በእስልምና ታገኛለች። ዶክተሩ ዶክተሬቱ በሀዲስ ነው ወይም በተፍሲር ነው ወይም በፍቅህ ነው። አንድ ፈን ላይ ስፔሻላይዝድ አድርጎ በዛ ነገር ሙተፈን ነው። በሌላው ነገር ላይ ያለው ነገር እንደዛኛው አይደለም። የኛ አሊሞች እኮኛ አይማዎች የነበሩት እስላማዊ ፈን ተብሎ በሁሉም ዘርፍ ነው ብቃት የነበራቸው፣ በሁሉም እጃቸው የነበረው ድርሻ የነበራቸው ጉድ ነው። በአረበኛው በቋንቋው አረቦቹ አይችሉትም። ዛሬ ድረስ አረቡ ዓለም ላይ ሂደሽ የነሁና ይሄ የሰዋሰው የቋንቋውን ሕግ በተመለከተ ስታወሪ ኢትዮጵያዊ ነህ ነው ወይ ነው የምትባዩ። እንደነሱ የሚያሳምረው፣ እንደነሱ የሚያደርሰው አረቦች አይደሉም። ግን ቋንቋውን ይሄ የእስልምናውን ቋንቋ ከመያዝ አንጻር በጣም በተለየ ብቃትና የትቃል ነበረ የተለየ ፕሮፌሰሮቹ የቋንቋ ምሁርን ያስታውሳለሁ። እኔ እደርሸባቸዋለሁ አርዲቦ የሚባል ሼክ ነበሩና በህይወታቸው ሀጅ እንኳን ሳይሄዱ የሞቱ ሰው ናቸው። እዚህ ተቀምጠው ፕሮፌሰሮቹ የቋንቋ ፕሮፌሰሮች ውጪ ዓለም ላይ ስለ ቋንቋ የጻፏቸው መጽሐፍቶች አይተው እርማት አድርገው ይልኩ ነበር ለደረሶቻቸው። እዚህ ላይ የተሳስተዋል፣ አስተካክሉ በሏቸው ተብሎ ይሄ በጣም የተለየ ግንዛቤ ነው። በቅርብ የሞቱት የዛሬ አመት ከምናምን እንግዲህ ሁለት አመት ለሆናቸው ሼክ መሀመድ አሊ አደም የሚባሉ። ታላቁ የሀዲስ ምሁር ነበሩ። መካ ላይ ዳራል ሀዲስ ላይ የነበሩ የዓለሙ ትልቁ ሙሐዲስ እሳቸው ነበሩ። ኢትዮጵያዊ ናቸው፣ እዚ ወሎ ሰው ናቸው። በዓለም ላይ በሀዲስ ዘርፍ በዚህ ዘመን እንደሳቸው የሀዲስ መጽሐፍ የሸረሐ ትንታኔ የሰጠ ሰው የለም። ይህ ሰው የአንድ ዩኒቨርሲቲ አልቀቡ፣ ከዚሁ ከወሎ ከሀለቀተ ልዕልም ወጥተው ነው የሄዱት። ዛሬ ድረስ ግን ሽ መሐመድ አሊ አደም ሲባል ሶሂህ ሙስሊም በታሪኮቹ በብዙ መልኩ ተሸርሃል፣ ትልልቅ አሊሞች ተንትነውታል። እንደሳቸው ግን በዛ ብዛት ቮሊሙ አርባ ሁለት ቮሊዩም። ሱነን ነሳኢ 43 ቮሊዩም መጽሐፍ ሸርህ ያደረጉት ሌሎችንም የሰሯቸውን ማንም አልሰሩም። ይህ አንድ ኢትዮጵያዊ ከወሎ የወጡ የትኛውም ዩኒቨርሲቲ ያልገቡ ከዚች ተነስተው ሂደው ዓለምን ያንቀጠቀጠ ዛሬ ድረስ ለዓለም ትልቅ መመለሻ የሆነ የሐዲስን ትንታኔ መስራት ቻሉ። ታላቅ አሊም ናቸው። እነዚህ የኛ በእውቀቱ ዘርፍ ያላቸው ሌሎችም በተፍሲሩ ዘርፍ በቁርአኑ ዘርፍ ትልቅ ከሀረር ከተለያዩ ቦታ የወጡ አሊሞቻችን አሉ። በሁሉም ድርሻችን ትልቅ ነበር። እንደ ማህበራዊ ትስስራችን አለ ሀገር አበርክቷችን ሀገር በመገንባት ሀገርን በማቆም ሂደት ውስጥ የነበራቸው ድርሻ ቀላል አልነበረም ከያሉባቸው የውስጣዊ ፈተናዎቻቸው ጭምር አገራዊ ጉዳይ በሚመጣበት ጊዜ የራሳቸውን የግል ጉዳይ የደረሰባቸውን ፈተና ወደ ጎን ትተው ሀገርን በማስቀደም ለሀገር ቅድሚያ ሰጥተው ዋጋ የከፈሉ ዛሬ አባጅፋርን ብትመለከቺ አባጅፋር ጅማን ብቻ አልነበረ የሚመሩት ኢትዮጵያ ሙስሊሞችን የወከለ ተግባር ነበር የሰሩት ዛሬ ኢትዮጵያኖች ብዙ እርዳታ እንፈልጋለን ከውጭ ትናንት አባጅፋር ግን እነዚህ ዛሬ ረጂናቸው ተብሎ የሚጠበቁት ሳዑዲዎች እርዳታ በሚፈልጉበት ዘመን የኢትዮጵያን ሁጃጆች ሀጅ ላይ ሂደው ማረፊያ እንዳይቸገሩ ብለው የአባጅፋር ቤት ዛሬ ድረስ መካና መዲና ላይ ተሰርቷል። ከኢትዮጵያ ተልኮ ነው ብሩ ህንፃ የተገነባው። የወቅፍ ንብረት አባጅፋር ናቸው የሰሩት። በዛን ዘመን ማንም ይሄን ያደረገ ሀገር አልነበረም። ስልጣኔ መገለጫ እንትን እንኳን ከዚህ እንጨቱ በሩና ማገሩ ከእንዲህ ሆን ተብሎ ተጭኖ እስከ መሄድ ድረስ በእግር ተሄዶ እስከ እስከ መላክ ድረስ ይሄ ምን አይነት ቀድሞ ማሰብና ጉዳዮችን በርቀት መመልከት እንደሚችሉ የነበራቸውን አቅምና ብቃትና ጥንካሬ ከራሳቸው አልፎ ሌላ መድረስ የሚችል የነበራቸው ማንነት የነበራቸው አባቶች ናቸው የነበሩ። በሁለንተና የማንነታቸው በአብሮነት ሀገራን በመገንባት ሀገርን ከፍ በማድረግ የሀገርን ሚና በመወጣት ድርሻቸው ትልቅ ነው።